አርስተ ዜና በመሬት መንቀጥቀጥ ከቂያቸ የተፈናቀሉ ዜጎች ችግር ላይ መውደቃቸው ተሰማም። በኦሮሚያ ክልል ፈንታሌ ወረዳ በመሬት መንቀጥቀጥ ሸሽተው የተፈናቀሉ አርብቶ አደሮች በድርቅ ምክንያት ችግር ላይ እንደሆኑ ተናግረዋል። በዝርዝር ይዘነዋል። በሰሜኑ ጦርነት ጊዜ ጉዳት የደረሰባቸው የአማራ ክልል አካባቢዎች መልሶ ግንባታ ምግባ ተሰምተዋል። ጉዳት ካጋጠማቸው 94 ወረዳዎች ውስጥም በ28ቱ ብቻ የመልሶ ግንባታ ስራ እንደተጀመረ ተመላክቷል። እነግራቸዋል። ከጅቡቲ ወደብ ዕቃ ለመጫን መቸገራቸውን የኢትዮጵያ ከባድ መኪና አሽከርካሪዎች ማኅበር አስታውቋል። በጅቡቲ ያለው የሎጂስቲክስ ሥራ አስቸጋሪ መሆኑንም አንስተዋል። ተጨማሪ ይዘንበታል። ሱዳን የተባበሩት አረብ ኤሚሬቶችን በዘር ማጥፋት ወንጀል መክሰሷ ተሰምቷል። ሱዳን ኤሚሬትስ በሱዳን ላለው የእርስ በርስ ጦርነትና የንጹሐን ዕልቂት ላይ እጇ አለባት ስትል በተባበሩት መንግሥታት ድርጅት ከፍተኛ ፍርድ ቤት ክስ መስርታ አባታለች። በቆይታችን ነግራችኋለን። የደቡብ ኮሪያ አየር ኃይል በስህተት ዜጎቹ መደብደቡ ተገለጸ። በልምር ላይ የነበረ የጦር ጄት በስህተት በንጹሐን መኖሪያ መንደር ላይ ቦምብ መጣሉን ተከትሎ በርካታ ሰዎች መቁሰላቸው ተጠቁመዋል። በዚህም በአራት ሰዎች ላይ ከባድ ጉዳትና በሶስት ሰዎች ላይ ቀላል ጉዳት ደርሷል ተብሏል። በቆይታችን እነዚህና ሌሎች ጉዳዮችን ወደ እናንተ እናደርሳለን። ከዜናዎቹ ጋር ዳግም ተገኝ ነኝ። አብራችሁን ቆዩ። በሰሜኑ ጦርነት ጉዳት ከገጠማቸው 94 የአማራ ክልል ወረዳዎች የመልሶ ግንባታ የተጀመረው በ28ቱ ላይ ብቻ ነው ተባለም። በሰሜኑ የሀገራችን ክፍል በነበረው ጦርነት በአማራ፣ ትግራይ እና አፋር ክልሎች 20 ቢሊዮን ዶላር የሚደርስ ጉዳት አጋጥሞም ነበር። ከዚህ ውስጥ በአማራ ክልል በ94 ወረዳዎች ከፍተኛ የንብረት ውድመት መድረሱም ተጠቁሟል። ከእነዚህ ወረዳዎች የመልሶ ግንባታ የተጀመረው በ28ቱ ብቻ ነውም ተብሏል። ውድመቱን መልሶ ለማልማት በአማራ ክልል ብቻ 10 ቢሊዮን ዶላር እንደሚያስፈልግ የክልሉ መንግስት መጠቆሙም አይዘነጋም። ግንባታ የተጀመረላቸውን 28 ወረዳዎች በአለም ባንክ እና በተባበሩት መንግስታት ድርጅት የልማት ፕሮግራም ድጋፍ መሆኑን ሰምቻለሁ ሲል የጀርመን ድምፅ ዘግቧል። አሁን በክልሉ ያለው ጦርነት ተጨማሪ የሀብቱ ድመት እያስከተለ ተጨማሪ መልሶ ግንባታ የሚፈልጉ ቦታዎች እየሰፉ መሄድና የረጂ ድርጅቶች መቀነስ የመልሶ ግንባታ ስራውን በተፈለገው መጠን እንዳይጓዝና አስቸጋሪ እንዳደረገውም ተጠቁሟል። በኦሮሚያ ክልል ፈንታሌ ወረዳ በመሬት መንቀጥቀጥ ሸሽተው የተፈናቀሉ አርብቶ አደሮች በድርቅ ምክንያት ችግር ላይ እንደሆኑ ተናግረዋል። ከፈንታሌ የተራራ አቅራቢያ በተከሰተው የመሬት መንቀጥቀጥ እንደተፈናቀሉ ያወሱት አርብቶ አደሮቹ አሁን ደግሞ በተጠለሉባቸው አካባቢዎች ድርቅ መታየት በመጀመሩ የቁም እንስሶቻቸው እየመቱባቸው እንደሆነ ለአሜሪካ ድምጽ ገልጸዋል።ሦስት መቶ ፍየሎች ያሉት አንድ ሰው 100 የሚሆኑ እንደሞቱበት የአይን ማኝ ተናግረዋል። የሚሰጡ ድጋፎች ሙሉ በሙሉ ተደራሽ እየተደረገ አለመሆኑን ነዋሪ ተሳፋሪዎቹ በቅሬታነትም አንስተዋል። የሚመለከቱ አካል አፋጣኝ ድጋፍ እንዲያደርግም ጠይቀዋል። የምስራቅ ሸዋ ዞን ቡሳ ጎኖፋ የአደጋ ስጋትና አመራር ጽሕፈት ቤት በበኩሉ በቦታው ከሰባት ቀበሌ የተፈናቀሉ ከአምስት ሺህ በላይ አባወራዎች መኖራቸውን ጠቅሶ መንግስት ከሰናይ ድርጅቶች ጋር በመቀናጀት ድጋፍ እያደረገ እንደሚገኝም አስታውቋል። በደብረ ብርሃን ከተማ ትምህርት መምሪያ ስር ከሚገኙ ትምህርት ቤቶች መካከል ሰባት ትምህርት ቤቶች ስራ ላለመጀመራቸው ታውቋል። በአካባቢ ያለው የጸጥታ ሁኔታ እየተሻሻለ ቢመጣም ትምህርት ቤቶቹ ስራ እንዳልጀመሩም ተመላክቷል። ትምህርት ቤቶቹ ስራ እንዲጀምሩ በተደጋጋሚ ውይይት ቢደረግም ውጤታማ እንዳልሆነ የደብረ ብርሃን ትምህርት መምሪያ ኃላፊ ወይዘሮ መቅደስ ብዙነ ተናግረዋል። በከተማ 112 ትምህርት ቤቶች ውስጥ የመማር ማስተማር ስራ በተያዘለት መርሃ ግብር መሰረት እየተከናወነ መሆኑንም ጠቁመዋል። ነገር ግን ትምህርት በተቋረጠባቸው ትምህርት ቤቶች በርካታ ተማሪዎች ከትምህርት ገበታ ውጭ መሆናቸውንም አንስተዋል። ትምህርት ቤቶቹ ስራቸውን እንዲጀምሩ ሁሉም ባለድርሻ አካላት ኃላፊነታቸውን መወጣት እንዳለባቸው ማስገንዘባቸውን የደብረ ብርሃን ከተማ ኮሚኒኬሽን ቢሮ በማህበራዊ ትስስር ገጹ ላይ አስፍሯል። በአማራ ክልል ባለው የጸጥታ ችግር ምክንያት ከ4.2 ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጭ መሆናቸውን የክልሉ ትምህርት ቢሮ ማስታወቁም የሚታወስ ነው። ከጅቡቲ ወደብ ወደ ኢትዮጵያ የተለያዩ እቃዎችን የሚያጓጉዙ የከባድ መኪና አሽከርካሪዎች ጅቡቲ ወደብ ላይ ያለው የሎጂስቲክስ ስራ አስቸጋሪ እንደሆነባቸው የኢትዮጵያ ከባድ መኪና አሽከርካሪዎች ማህበር አስታወቀ። የማህበሩ ስራ አስኪያጅ አቶ ሰለሞን ዘውዱ ከሀገሬ ቴሌቪዥን ጋር በነበራቸው ቆይታ በጅቡቲ ወደብ ላይ እቃዎችን በሚፈለገው ጊዜ ለመጫን አስቸጋሪ እንደሆነ ቅሬታቸውን ገልጸዋል። በጅቡቲ ወደብ ላይ ያሉ ቢሮዎች እቃዎች በሚፈለገው ጊዜ ለመጫን እያስቸግራቸው እንደሚገኝና በሚፈለገው ጊዜ ጭነው ለመውጣት እየቻሉ እንዳልሆነ አቶ ሰለሞን ተናግረዋል። ለሀገር ኢኮኖሚ ትልቅ አበርክቶ አላቸው ተብለው የሚታሰቡ የከባድ መኪና አሽከርካሪዎች ወደብ ላይ በሚስተዋሉ የቢሮክራሲ ችግሮች ምክንያት ለሀገሪቱ የሚፈለገውን ገቢ እያስገኙ እንዳልሆነ አቶ ሰለሞን ተናግረዋል። ሱዳን የተባበሩት አረብ ኤሚሬቶች የዘር ማጥፋት ስምምነትን ጥሳለች በሚል ክስ መሰረተች። ለተባበሩት መንግስታት ድርጅት ከፍተኛ ፍርድ ቤት ክስ የመሰረተች ሱዳን በሀገሬ የዘር ማጥፋት እንዲፈጸም ታጣቂዎችን በቋሚነት በገንዘብ እየደገፈች ነው በሚል ነው። የተባበሩት አረብ ኤሚሬትስ በበኩሏ ክሱ ሐሰተኛ ነው ስትል አጣጥላለች። ሀገሪቱ በሱዳን ጉዳይ የቀረቡት ውንጀላዎች ምንም አይነት ሕጋዊ ሆነ ተጨባጭ መሰረት የላቸውም ያለች ሲሆን የተባበሩት መንግስታት ድርጅት ፍርድ ቤት ትልቁ የፍትህ አካል እንደመሆኑ የተባበሩት አረብ ኤሚሬትስ ላይ የቀረበውን መሰረተ ቢስ ክስ በአስቸኳይ ውድቅ ለማድረግ ይጠይቃል ሲል መግለጫ ወጥታለች። በቀድሞው የሶሪያ ፕሬዝዳንት በሽር አላሳድ ታማኝ ኃይሎችና እና በአዲሱ አስተዳደር ጦር መካከል ግጭት መቀስቀሱ ተነግሯል። በሀገሪቱ ሰሜን ምዕራብ አቅጣጫ በምትገኘው ላታኪያ ግዛት የቀድሞ አገዛዝ ደጋፊዎች ከአዲሱ መንግስት ጦር ጋር ጠንከር ያለ ውጊያ እያደረጉ ስለመሆኑ ቢቢሲ ዘግበዋል። በሀገሪቱ ጠረፋማ ስፍራ ማለትም የሩሲያ የጦር ሰፈር ይገኝበታል በተባለ አካባቢ በተቀሰቀሰው ግጭት በርከት ያሉ ተዋጊዎች ከሁለቱም በኩል ስለመሞታቸው ዘገባው ጠቁመዋል። አዲሱ የአልሻራ መንግስት ወደ ስልጣን ያውዲህ የበሽር አል አሳድ ህዝባዊ መሰረት በሆነው አልዋይት ማህበረሰብ ላይ በተለይም አሁን ግጭት በተቀሰቀሰባት ላታኪያና ሆምስ ገጠራማ አካባቢዎች የሚፈጸሙ ጥቃቶች እየጨመሩ ይገኛሉ በሚል የማህበረሰቡ አንቂዎች ያነሳሉ። የሀገሪቱ የዜና ወኪል ሳና እንደዘገበው በርካታ ቁጥር ያለው የመንግስት ጦር ከቀድሞ ፕሬዚዳንት ታማኝ ኃይሎች ጋር ለመዋጋት ግጭት ወደ ተቀሰቀሰበት ስፍራ እያቀና ይገኛለን ብለዋል። የሱሪያ የሀገር ውስጥ ሚዲያዎች ከሰባ በላይ የቀድሞ አገዛዝ ኃይሎች መገደላቸውን ሲገልጹ፣ ኤኤፍፒ በበኩሉ ሟቾቹ 28 መሆናቸውን ዘግበዋል። ካለፈው ወርሃት አሳሶዲ የሱሪያን መንበረ ስልጣን የተቆጣጠረው የሞሐመድ አልጁላኒ ወይም አልሻራ መንግስት ጦር ከበሽር አላሳር ታማኝ ኃይሎች ጋር ለገባበት ግጭት ሄሊኮፕተሮችን እየተጠቀመ ይገኛልም ተብሏል። የሱሪያ መንግስት መከላከያ ሚኒስተር ቃል አቀባይ የሆኑት ኮሎኔል ሐሰን አብዱል ጋኒ ከሀገሪቱ ጦር ጋር ግጭት ውስጥ ለገቡት የበሽር አላሳር ታማኝ ኃይሎች ማስጠንቀቂያ አስተላልፈዋል። የቀድሞ አገዛዝ ሰራዊት የነበሩ ሺዎች የጦር መሳሪያቸውን እያስረከቡ ወደ የቤተሰቦቻ ሰጥቷቸው ተቀላቅለዋል ያሉት ቃል አቀባዩ የተወሰኑት ደግሞ ለገዳዩና ወንጀለኛው የቀድሞ አገዛዝ መሞታቸውን ቀጥለዋልም ብለዋል። ከላታኪያ ግዛት በተጨማሪ በሶሪያ ደቡባዊ ክፍል ድሩዝ ከሚሰኙት ማህበረሰቦች የወጣው ጦር ለአዲሱ የሶሪያ መንግስት ፈተና ስለመደቀኑም ተነግሯል። የደቡብ ኮሪያ አየር ኃይል በስህተት የአገሪቱን ዜጎች በቦምብ መደብደቡ ተሰምቷል። በደቡብ ኮሪያ በልምምር ላይ የነበረ የጦር ጀት በስህተት በንጹሐን የመኖሪያ መንደር ላይ ቦምብ መጣሉን ተከትሎ በርካታ ሰዎች መቁሰላቸው ተገልጿል። የደቡብ ኮሪያ አየር ኃይል እንዳስታወቀው ከሆነ በልምምር ላይ የነበረው የጦር ጀት በስህተት በንጹሐን መኖሪያ መንደር ላይ ስምንት ቦምቦችን ጥሏል። አየር ኃይሉ በመግለጫው በኬኤፍ 16 ተዋጊ ጄት የስልጠና ተልዕኮ በማካሄድ ላይ እያለ ባልተለመደ ሁኔታ ኤምኬ 82 የተባሉ ቦምቦችን በመኖሪያ መንደር ላይ ጣሉን አረጋግጧል የአየር ድብደባው ከሰሜን ኮሪያ በ25 ኪሎ ሜትር ርቀት ላይ በምትገኘው ቡቼን ከተማ ላይ ሌሊት 10 ሰዓት ላይ እንደተፈጸመ ጦሩ አስታውቋል ከስፍራው የወጡ የመጀመሪያ ደረጃ ሪፖርቶች እንደሚያሳዩት ከሆነ በአየር ጥቃቱ በአራት ሰዎች ላይ ከባድ የአካል ጉዳት ሲደርስ በሶስት ሰዎች ላይ ቀላል ጉዳት መድረሱን የሚገልጹ ቢሆንም አየር ኃይሉ ግን ምን ያክል ሰው እንደተጎዳና የጉዳታቸው መጠን ምን ያክል ነው የሚለውን ከመግለጽ ተቆጥበዋል ውድ የሀገሬ ቴሌቪዥን ተመልካቾች የሰዓቱ ዜና እዚህ ጋር አብቁተዋል ጤና ይስጥልን